ነገር ምን ያጥሩ ምንድነው እንደዚህ የምትሆኑት አዴም ለካ ከለሊ ተምረሽ ነው ዴቭ ላይ የምትንጠለጠይ ስምኛለሽ ፍቅር እኔ እንደፈለግሽ መናገር ትችያለሽ ለኔ ግን አንድ ቃል ስታወራት እንዳልሰማ ለሷ የምትጨነቅ ላት እኔ አለ ትንሽ እንኳን ብትጨነቅልኝ ኖሮ እንደዚህ ባልሆነ ላይ ነበር አፈር ጠጪ እረ ራስሽ ጠጪ ሴት ልጅ ነሽ ስርዓት ይኖርሽ ብዬ ስንት የነገርኩሽ ቤዛ አንተ በእነሱ ማን ምን አገባ ወይ ምን አገባሽ? አንቺ። አዎ፣ ምንም አያገባኝም። ከናኦል ጋር ሌላ ነገር አቀጅ አደርጋለሁ ካልሽ፣ ቤዛ አንላቀቅም። ከሱ ልጅ ጋር እንደዚህ አይነት ነገር ባጀምን ይኖረው ዴማፈንዝጋ እኔ ከእናንተ ጋር ምንም አይነት ስራ አልሰራም። በሊዲያ መጥፋት ኪንጎና ደመቀ ተጠርጥረው ነበር። በዚህም ደግሞ ደመቀ ከዚህ በኋላ ምንም ነገር ለማያደርጉልን ወይም ለማያመሰግኑን ነገር ከዚህ ላይ እንቁም ሲልም ለኪንጎ ነግሮት ነበር። ኪንጎም ደግሞ ለአደይ ስንል ይሄን ነገር ማድረግ ይኖርብናል በማለት ጓደኛውን በነገረው መሰረት ናኦልን ተከታትለው ከክፍል ድረስ ሄደው ሲያፋጥጡት ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የዚህ ቻናል ተከታታዮች በያላችሁበት ያለም ዳርቻ ሰላማችሁ ብዙ ትዘረፍ ይበልላችሁ። ያልኩኝ ዛሬም በአዲስ ቪዲዮ መጥቻለው ማለት ነው። ይህም በአደይ ድራማ በክፍል ሀምሳ ሶስት በባለፈው ክፍል ያየነው እና የተመለከት ነውም እንግዲህ ናኦል በደመቀና በኪንጎ እጅ ላይ ነበረ። ይህም ሊዱን የጣልካት የት አድርጋት በማለትም እያፋጠጡት ነበር ቪዲዮ ያቆመው። ዛሬስ ምን ተከሰተ የሚለውን የምናይና የምንመለከት ይሆናል ማለት ነው። ናኦልም በሀዘን ላይ ስለሆነ ባካችሁን ኮ ሐዘን ላይ ነኝ የምንፈልጋችሁ ነው ከኔ በማለት ቢማጸናቸውም፣ እነሱ ግን ሊለቁት አልቻሉም። ምክንያቱም ሊዱን እስካላገኘን ድረስ አንለቅም ሊዱ የታለች በማለትም ሲያፋጠጡት ሊዱ ወደ ቤት ሄዳለች እንደውም ደግሞ እኔ አላገጥኳትም በማለት ሲመልስም፣ እንግዲህ ደመቀና ኪንጎም ሊያምኑት አልቻሉም ታዲያ ደውሉና አጣርታችሁ ከዛ በኋላ ማወቅ ትችላላችሁ፣ በማለትም በነገራቸው መሰረትም ስልክም ደውለው ለሊዱ፣ ሊዱ ወደ ቤት እንደተመለቸች ሲያውቁም፣ እንዲሁም እናቴን አጣሁ ፍቅረኛን ማጣሁ በማለት ሀዘኑንም ሲነግራቸው ደመቀና ኬንጎን በጣም ነው ያዘኑ። ደመቀም እናትን ማጣት ምን ያህል ከባድ እንደሆነ ይገባኛል ስሜቱ፣ እናም አይዞህ በርታ በል በማለትም እንዳጽናኑትና ከዚህ በኋላ ጓደኝነታቸውም አብሮ እንደሚዘልቅ ቃል ገብተውለታል። ነገር ግን ከዚህ በፊት የናኦልን ስልክ ስለሰረቁት ስልክ የነባካችሁ ስጡኝ ሲላቸው እነሱ ግን በፍጹም አይ አንተ ደግሞ አራዳ አልነበርክም እንዴ ብለው ማፍዘውበት ይሄዳሉ። ነገር ግን ደመቀና ኪንጎም ከዚህ በኋላ ጥሩ ጓደኛህ እንሆናለን፣ ነገር ግን ከዚህ በፊት ላደረግንብህ ነገርም ይቅርታ በማለትም ይሄዳሉ ማለት ነው። እኛ ተመልካቾችን እንዳስገረመን አሁንም ለምለምን ያስገረማት የሊዱና የአደይ የይቅርታ ልብ አደይንም ቀረብ ብላ እየጠየቀቻት ነበረ እንዴት ነው አንቺ ጥሩ ሰው እንደሆንሽ አውቃለሁ ነገር ግን የሊዱ ነገር ገረመኝ በማለትም ናኦልን ይቅርታ እንዳደረጉለትና እንዲሁም ጥያቄን ጠይቃት ነበር ሊዱ ናኦልን ታፈቅረዋለች እንዴ በማለትም አደይም አይ እንደዛ እንኳን አይደለም በዛ መንገድ አይደለም ታዳሊዱም ደግሞ ልበቀናዋና የዋህነቷም ለእኔ ጥያቄ ሆኖብኛል፣ አስገርሞኛል በማለትም ትመልስላታለች። እንዲሁም ለምለምም ኤላ ወደ ቤተሰቦቹ እንደማይሄድና እናቱንም አማክሮ ከመሄዱ እንደቀረም ትነግራታለች። በዚህም ደስተኛ እንደሆነች፣ ሌላኛዋ ስጋቷ ግን ቤዛ እንደሆነች ና፣ እንዲሁም ሊሄዱም አሁንም ከኤላ ስርስር ስለሚሉ እኔ ሰግቻለሁ እያለች ነው። እናም ደግሞ አደይ ምክር ቢጤ የመከረቻት ነበረ። ኤላ ኮ እንደምታስቢው አይደለም፣ አንቺ ወግ ስለምታጠብቂ ነው እንጂ ስትላት ነበር። በዚህም አልታዳ ተንኮለኛዋ ቤዛም አሁንም መታ አቋጣቸው ነበረ። ምንድን ነው እናንተ ወሬ እያወራችሁ ነው? እንዲሁም ማንን እያማችሁ ነው? በማለትም የነገር ማህበሏንም አዝንበባቸውም ነበረ። በዚህም ለምለም አሁንም ስነ ስርዓት ይኑርሽ በማለትም አስጠንቅቃት ነበር። በዚህም ደግሞ ቤዛና ለምለም ስለተጨቃጨቁና ለምለም ቤዛ ስለተናገረቻት አሁንም አደል ቤዛን ጩኸአባታለች። አንቺን እኔን ልታዥኝና እንዲሁም ስራዬን ልወጣ ችላለሁ እንጂ ከዚህ በኋላ ለምለምን አንድ ነገር ስትያት እንዳልሰማ በማለት ማስጠንቀቃት ትወጣለች። ታዲያ ቤዛም እኔ ነኝ እንደዚህ የምታደርጉኝ እናንተማ በቃ እንደዚህ ጥጋባችሁን ሰከን የሚያደርግላችሁና ንቀታችሁን የሚያበርድላችሁ ሰው ያስፈልጋችኋል፣ በማለትም ስትዝት ነበረ። እንግዲህ ቤዛ ምን አስባ ይሆን? እንደገናም ናኦል ናኦል እያለች ነው። ናኦል ጋርስ ምን ልትመክር ይሆን? በነገራችን ላይ ናኦል አሁንም ሐዘን ላይ ቢሆንም እያዘነ እየተከዘ ቢሆንም ስለ እናቱ ሞት ስለ ፍቅረኛው ሞት ቢያዝንም እንኳን የይቅርታ ልባቸው ያስደነገጠው ወይም እንዲሁም እንዴት ሊሆን ይችላል በማለትም ጥያቄ ሲፈጥርበት ነበር። እንደገናም የቀድሞ ፍቅረኛው ብሌንና ሊዱም አንድ አይነት አይደሉም፣ በጣም በፍጹም ተቃራኒ ናቸው። በማለትም እንግዲህ አምላኩንም ሲያመሰግን ነበረ። አምላኬ ሆይ እኔ አላማረርም በማለትም እንግዲህ የሆነበትንም ሳይሆን የተደረገለትንም እያመሰገነ ነው። እንግዲህ ከዚህ ላይ መውሰድ ያለብን ነገር ከናኦል ትልቅ ትምህርትም ልንወስድ ይገባል። ምክንያቱም በሆነብን በጎደለብን ብቻ ማማረር ሳይሆን በተደረገልንም ማመስገን ይኖርብናል ማለት ነው። እና ይቅርታ ልብ ያላቸው እህቶችም ስለ ሰጠኝ አመሰግናለሁ፣ አምላኬ ብሎም ወደ ፈጣሪው ሲያመሰግን ነበረ። እናም ይሄንን እድል አላገኝም ነበረ ሊዱና አደይ ይቅርታ ባያደርጉልኝ ሲል ነበር። የእውነት በጣም የሚያሳዝን ናኦል። ከዚህ ላይ በመቀጠልም ወደ ባርኮት ህይወት ወይም ወደዚህ ቤት የመጣችው ተንኮለኛ ወይም አፍቃሪ መሰያ ቤዛ ቤዛ አሁን ላይ የምትፈልገውና ያሰበችውን እቅድ አላማዋን ግብ ላይ ለማድረስ ከኤላም ስርስር ስር እያለች ነው። ከሴቶች ጋርም እየተፋጨች ነው ማለት ነው። ታዲያ ኤላንም ቀስ ብላ መሰስ ብላ ተለሳልሳ ማለት ነው የደበራት ያሰበች መስላ ተቀምጣለች ማለት ነው። ታዲያ ኤላም ጠይቋት ነበረ፣ እንዴት ነው ምን ሆነች ነው የተፈጠረ ችግር አለ ወይ ቤዛ? በማለትም ሲጠይቃት፣ እሷም ደግሞ በጣም እንደተጨነቀችና እንዳሰበች እንዲሁም አራጣ ያበደሯቸው ሰዎች ቤቱንም እንደሚወስዱት አድርጋ ተናገረች። ታዲያ ኤላም ለዚህ ካልሆንማ ምኑ ላይ ነው በማለትም ግማሹን እንደሚከፍልላትና እሷም ሰርታ እንደምትከፍል ይነግራታል። እሷም በጣም አመሰግናለሁ ደስ ብሎኛል በማለትም እንግዲህ ስታቅፈው የኤላ እውነተኛ አፍቃሪው አፍቃሪው እንግዲህ ለምለም ማለት ነው። ለምለም ስትደርስ በጣም ቅናቷም በጣም ከፍ ብሏል ማለት ነው። በነገራችን ላይ ቤዛንም አስጠንቅቃት ነበረ። እንዴት ከስር ከስሩ ምቴ፣ እንዴት ለምን አቀፍሽው? በማለትም ገጥማት ነበረ ስነ ስርዓት ያለች ሴት ሁኚ እንጂ በማለትም ኤላም ደግሞ እየቀናች መስሎት እንግዲህ ለምንድን ነው እንደዚህ የምታደርጊ ከዚህ በፊት ከሊዱ ጋር ተጣልቻለሁ በአንቺ ምክንያት። እናም ደግሞ ቤዛም እሷም ከኔ ስርስር እያለች አይደለም የሆነውን ነገር ነግራኝ እያጽናናች ነው በማለትም ነበረ የመለሰ ለምለምም እንግዲህ ደንግጣለች። ቤዛም አሁንም አስመሳይነቷም እንደቀጠለ ነው ማለት ነው። ኤላን የመሰለ ጥሩ ሰው አፍቃሪ አግኝተሽ አንቺ ደግሞ በጣም የለየልሽ ቀናተኛ ነሽ፣ በማለትም ተናዳ ጥላቸው ሄዳለች። በዚህም ለምለምም የእውነትም ስጋቷንም ነግረዋለች። ቤዛና ሌዱን ከስርስርህ ይላሉ እንደገና ማንተን ለማግኘትም የማይቆፍሩት ጉድጓድ የለም በማለትም ስትናገር፣ ኤላም ደግሞ አንቺ የኔ ቀናተኛው ሚስት እያለም ሲያባብላት ነበር። እንዲሁም ደግሞ ስለ ፍቅራቸው የተደነቀች እና የገረማት አደይም እየነገረቻቸው ነው ስለ ኤላ ሰው ማክበርና እንዲሁም ስለ ለምለም ንቁነትም ስለ ሁኔታው በአጠቃላይ ማለት ነው። እናም ደስ ትላላችሁ በማለትም ስለ ፍቅራቸውም እየነገረቻቸውም ነበረ። ለምለምም ስለ ድሮ ስለ ኤላና ስለ እሷ ግንኙነት ለአደይ እያወራች ሳለም በሳቅ በጨዋታም ሆነው ደስ በሚል ሁኔታ ባሉበት ሰዓትም ተንኮለኛዋ ፍቅር ዘውላ በመግባትም ምንድን ነው የሚያስቃችሁ በማለትም በንዴት እንግዲህ እነሱን ለማብሸቅም ሆነ ለማናደድ ስትሞክር፣ ለምለምም እኛ ለአንቺ ብለን ደግመንም ሳቅ ወይ በማለትም ትመልስላታለች። ታዲያ ኤላም በሰላም ነው ምን ሆነሽ ነው ፍቅር ሲላትም፣ እሷም ደግሞ እንዴት ነው እዚህ ተቀምጣችሁ እያለችም እንግዲህ አደይንም ለምለምንም ሰራተኞች እንደሆኑም እየተናገረች ነበረ። ታዲ ኤላም፣ ሊሊን እንደዚህ ብላሽ እንድትናገሪያት አልፈቅድልሽም። ታማሽ ከሆነ ሄደሽ በጊዜ ታየው፣ በማለትም ሲናገር፣ አሁንም ለካ ያንተ ፍቅረኛ ናት ሰራተኛ አይደለችም፣ በማለትም ማፊዛ አሁንም አዴ ከለም ለማይታ ዴቭን እንዳፈቀረችው ስትናገር፣ ኤላም በጣም ትግስቱ ስላለቀ ተነስቶ በጥፊ ነበር ያላት። በዚህም በጣም ተናዶ ነበረ የወጣ ወደ ቤት ማለት ነው፣ ለምለምን ይዞ ነገር ግን አሁንም ከአደይ ላይ መጮኋን አልተወችም። ይሄ ሁሉ ነገር ባንቺው ነው በማለትም ፍቅር ከአደይ ላይ ስትጮህባት፣ አደይም ልክ ልኳን ነው የነገረቻት። ባንቺው በራስሽ ምላስ የመጣ ነገር ስለሆነ ዋጥ አድርጌው በእኔ ላይ አትጮሂ በማለት ነበር የነገረቻት። ከዚህ ላይ እንግዲህ ፍቅር አርፋ ብትቀመጥ ኑሮ ይህ ሁሉ ጥፊ ባልመጣባት ነበረ። አንዳንድ ጊዜ እንደ አርፈው የማይቀመጡ ሰዎች ይሄው ነው ትርፉ ማለት ነው እና እንግዲህ ዴቭን ማፍቅረው ከሆነ በፍቅር መንገድ በሰላማዊ መንገድ ብተድ አሪፍ ነበረ። ነገር ግን የፍቅር ተንኮልና ሴራም ከአደራደር እየከፋ መጥቷል። አሁንም ፍቅርና ቤዛም እንደተፋጠጡ ናቸው። ቤዛም የዚህ ቤት ነገር አስጠላኝ፣ ደበረኝ እያለችም ከፍቅር ጋር እሰጥ አገባ ገብታለች ማለት ነው። ፍቅርም ቢሆን ቤዛ እንድትወጣላት ትፈልጋለች። ና ቅን አይዋሩም በጣም ተኮራርፈዋል ማለት ነው። በሌላ በኩል ደግሞ ኪንጎና ደመቀ አሁንም ኪንጎ አደይን ስለሚወዳትና ስለሚያፈቅራትም ሊዱንን ጠይቅ በሚል ስበብ ወደ ቤት ሂደውም አዳይን አግኝተዋትም ነበር። እናም ደግሞ አደይና ኪንጎም እያወሩም ሳለ ፍቅርን ላግኛት በማለትም ገብቶ ደመቀ ሲዋራት ነበር። ፍቅርም ውጣሌ በማለት ማስወጥተውም ነበር። እናም አደይም ደግሞ እንዴት ነው? ምን ሆናችሁ ነው? እኔ ለአንተ በፍጹም ልወንህ አልችልም በማለትም ተስፋ እንዲቆርጥ ብትነግረውም ኪንጎ ግን እኔ በጣም ነው ምወድሽ በማለትም ፍቅሩንም እየገለጸላሳለም እሷም ስራ የላችሁም ወይ አጉል ፍቅር ፍቅር እያላችሁ እንደ እንኳን ስለ ቢዝነስ አንድ ቀን ብታስቡና እራሳችሁን ብትለውጡ እኮ አሪፍ ነው በማለትም በንዴትና በመበሳጨት ለኪንጎ ስትነግረውም እሱም ደግሞ በፍቅር ስለነበር የሚወራት እናም በዚህ ክርክራቸው መሀል ነበር የአደይ እውነተኛ አፍቃሪ አሁንም ዴቭም ከወደ ኋላ መጥቶ ያነቀው ኪንጉን። ኬንጎም ቢሆን ከዚህ በፊትም ነገር ያለው አደይን በፍጹም አልተዋትም ብዬ ስለዚህ ድጋሚ መጣለው ሲልም እንግዲህ ዴብም ለመደባደብ ሲሞክርም ከወደ በር አሁንም ደመቀ ለምንድነው ኬንጎን የማትለቀው? ጓደኛ እኮ ነው። ሊቀቀው ሲልም እንግዲህ በጣም ከዚህ ላይ በጣም ለገርገ ያስቸግረዋል ማለት ነው። አደይ በአደይ ምክንያት ነው የሁሉ ነገር። እንግዲህ ዴብና ኬንጎም ተያያዙ። ደመቀን ጓደኛን እንዴት ትመታዋለህ? በማለትም እስበሳቸው በሳቸው ተደባድበዋል ማለት ነው። በዚህም አደይ በጣም ተበሳጭታ ዴቭን ለምንድን ነው እንደዚህ፣ አልጠበቅኩም ነበረ፣ በጉልበት ነው ወይ ኪንጎም እንዳንተ አፍቃሪ ነው እኮ ስትልም እንግዲህ ዴቭና አደይም ተጨቃጭቀዋል ማለት ነው። ምክንያቱም ዴቭ ኪንጎ እና አደይ ግንኙነት አላቸው በማለትም እኔ ነኝ ጥፋተኛው በማላችሁ ስለገባውኝ በማለትም ሲናገር ዴቭን እንግዲህ በጥፊ አቀልጠዋለች ማለት ነው አደይ እና በጣም ትርምስምሱ የወጣ ነገር ነው። በመቀጠልም ኤላ ፍቅረኛውን ሰርፕራይዝ አድርጓታል። ይህም አዲስ ቤት ከአዲስ እቃ ጋር እንግዲህ በአዲስ መንፈስ አብረው ለመኖር ለምለምን አስደስቷታል። ለምለምን በጣም ደስተኛ እንደሆነችና የቀድሞ ቤት ጥሩ ትዝታ የለውም በማለትም እየተናገረችና እያመሰገነችውም ነበር። በመቀጠልም ናኦል ከስራ ባልደረባው ስልክ ተደውሎለትም ነበር። በዚህም ደግሞ በጣም ተናዷል፣ አዝኗል፣ ልቡ ተሰብሯል። አንተ ምን ብለህ ደወልክ? ከዚህ በኋላ እንደዚህ አይነት ስራ አልሰራም፣ እንደገናም በብሌን ላይ መጣህብኝ፣ አንተ ጨካኝ ነህ በማለትም ነበር ስልኩን ያወራቸው። እንግዲህ ከዚህ ላይ በጣም ናኦል በጣም ያሳዝናል። ድጋሚ አሁንም እንደዚህ አይነት ስራ እንስራ የሚል መልእክት ይመስለኛል እኔ እንዳሰብኩትና እንደገመትኩት እና ምስልኩን ሳይጨርሰውም ነበረ፣ በር ተንኳኩቶ ማን ነው እያለ እንግዲህ የዛሬው ቪዲዮ ያቆመው። ማን ይሁን ወደ ናኦል ቤት ሄደው ቤዛ ትሆን የሚለውን ነው እንግዲህ ግምት የወሰድኩት። ቤዛ ወደ ናኦል ቤት የሄደችው ለምንድን ነው የሚል ጥያቄ አለ ማለት ነው። እናም እንግዲህ በምን አይነት መንገድ እናገኛቸው ይሆን የሚለውን በቀጣይ ቪዲዮ የምናይና የምንመለከት ይሆናል ማለት ነው። ለዛሬ የነበረ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ በማለት መልካም ጊዜ ይሁንላችሁ።